ብትታጠቡ ብትታጠቡ የማይለቃችሁ የድህነት መንፈስ አላችሁ። ኑሩት እናሳዩን። ፊት ላይፍን ነው የሚመስለው። ፊትሽ ይናገራል ኑሮሽን። ይሄ በርኑ ናችሁ የተቃጠላችሁት። እኔ እኮ መጠጥን እንደ ኢንጆይ ነው ማድረገው። መጠጥን ሳጨስብሽ ያለው ድባቡ ሙዱ፣ ምናምን ነው የሚያስጨሰኝ እንጂ ይሄ ያነ የስትረስ ምልክቱ ነው። አንዱ ኢንጆይ ነው ማድረግ ያለበት ሰው። ብዙ ነገር ኢንጆይ ሊያስደርገው ይችላል። ሰው ደግሞ ድባቡ ነው ሙዱ ነው በቃ አሁን ሂማን ሄር ሜካፕ ሽሻ ምናምን እኮ ስ ላይክ ኢዚ ነው የሆነ ነገር ነው። ዱርዬ ማያስብልም አራዳ ማያስብልም ፋራም ማያስብልም። እኔ ስሜቱን ሰው ማዳመጥ ይችላል። ማልቀስ ካለብሽ ሰቅሰቅ ብለሽ ነው ማልቀስ። እንደኔ ሰቅሰቅ በርሽን ዘብተሽ ሰቅሰቅ ብለሽ የምታለቅሽ ስንት አለሽ? እኔ ስዚ ላይ እኔ ቆንጆ አይዞሽ ምናምን እያልሽ ታባብኛለሽ። አንቺ ማን ያባብልሻል ቤት ውስጥ? እንደውም ደጋግመሽ አልቅሽ አይነቱን ነው የምንዘፍንልሽ። ላንቺ ለአዳመጣችሁ አልችልም። እኔ የምሬን ነው የምነግርሽ። ማሜ የት ሄደች? ማሜ ምኑን አይሆን ስትሄ እኔ በሌላ ወይ ነው የምመጣብሽ እኔ ስንትን ቁልጫና ስንት እንደ ስፓርታከስ እየገለባበጠኝ በጠይ ልጁ ታስራለች ትያለሽ። ስንት አይነት ፖዚሽን እያየሁ እኔ አገር አቋርጬ ይዤ። ለዛ እኮ ነው ገንገበት ነሽ የምልሽ። ገንገበት ናችሁ። እኔ ሰው ልጅ ስሜቱን ማዳመጥ አለበት። ሶሻል ሚዲያ ገንዘብ ሜክ ታረጊበታለሽ። ከዛ ውጭ ሰው ትተዋወቂበታለሽ። ከዛ ውጭ ቢዝነስ ካለሽ ቢዝነስ ሽንራን ታረጊበታለሽ። ከዛ ውጭ ጥሩ ጥሩ ሰው ትተዋወቂበታለሽ። ነቲንግ ስ- ምንም የለም ከዚህ ውጭ ሶሻል ሚዲያን እኔ እንደፈን ነው ማየው። ልዝናናበት ነው ምመጣ። ለምንድን ነው እኔ ስሜቴን እፍን አድርጌ እናንተ ጋር ዳሳች ልታይ ነው? ድንቄ ሁኬርስ ማንስ በይኝ፣ ምን አገባኝ። እኔ ድራማ እየሰራው ስመጣ አንቺ ካልሰለችሽ የኔን ድራማ ቆጭ ብለሽ ማየት ነው። እንደናንተ የማትኖሩትን ላይፍ እያላችሁ እንደምታወሩት መስሏችሁ ነው። ምን አባታችሁ አገባኝ እኔ። ነው እናንተ ወዳችሁ ስነስርዓት እንደምትዙት ስነስርዓት ምንድን ነው ለእናንተ ጋይስ? የሰው ልጅ ስሜቱን መግለጽ መዝናናትን እንደስነ ስርዓት የምታዩት ነገር እኔ እኮ ከፖሎዬ የተደብቄ እኮ አይደለም። ሂናውስ ያየኛል እኮ ምን እንደማደርግ ነው። አንቺ ነገር ይሄድብኝ ነው አይሄድብኝም፣ ይሄድብኝ ይሁን አይሄድብኝም እያልሽ የሥጋት ኑሮ እንደምትኖሩት አይደለሁም እኔ አምና አንዳንድ ሰዎች ያላችሁ ልክ ሆቴል ውስጥ አግኝቶሽ ዴይት አድርጎሽ እዛ ልክ የዩኒቨርሲቲ ተማሪ እኔ ሉሲኒ የተማርኩ የምትይ ሴት አለሽ። አንዳንድ ሴት የምታስቁኝ፣ የት ተገናኝታችሁ ነው? የት ስነ ስርዓት ለመያዝ ራሳችሁን፣ እንዴ ራሳችሁን ነው የምታዩት? የሰው ልጅ የሚቀየር እንትን አለው። እያደገ እያደገ በሄደ ቁጥር ነገሮችን እየቀነሰ ካሚ የሆነ ምናምን ይመጣል። በእርግጥ ግን ይሄ ከአንዳንድ ልክ እንትን ውስጥ እንደገባው የምታረጉኝ ሰዎች አላችሁ። እንደ ትልቅ ሰው ነው እንደ የጠበስኩትን ጋይስ እኔ ኮፋር አልጠበስኩ ወይ? እንዳንቺ ጎልድ ዲገር እንደምትኝ እኔ ሸባ አይደለ የጠበስኩ የአራት ኪሎ ልጅ እኮ ነው የጠበስኩ። ለእርድናውም ለምኑ የምትሸውጁ አይነትም ሰውም አይደለም። እንዲሁም ስነ ስርዓት ይዤ እኮ ነው። እንደ ድሮ ውደቴ ቢሆን ምልቴ ነው። አሁን እኮ ስነ ስርዓት ይዤ ነው ተብሎ ነው። እኔ ምን አባሽ አድርጌ ነው እየደወልሽ? ቤቴቴ ቤቴቴ ቴቴቴ። በቃ ወደደኝ፣ ሊወልድብኝ ነው። ልትሞቱ ነው

ነገርኩሽ ወንድ ልጅ ያያል፣ ወንድ ልጅ ያያል፣ ማን ለማን ህይወት እንደምትጠቅመው እኔ ፖሎ ዚ ቢሆን እኮ አታይኝም። እዚህ ላይ አታይኝም። ኧረ ስማ እኔ አታይኝም። ጊዜ ነው ደግሞ እሱ ጠብቂ። አሁን ከማን አባሽ ጋር ልትደበር ነው? ከአንቺ ጋር ነው የምትደበር። ብቻዬን ታዲያ ቤት ውስጥ ላይ ደብረኝ ነው? አንቺ ላይ ነው እንጂ የምትደባበር። ሂ ነውስ ለምን እዚህ ጋር እንደምሆን እኮ ይሄ ሁሉ ስድብ ስለተጨነቅንልሽ ነው። የተጨነቃችሁልኝ ሳይሆን ወሬ ወዲያና ወዲያን ሶከሶኩትን መሶክሶኪትን አረሱማ፣ ለማን አባቱ ከኔ አልፎ ተርፎ ለቤተሰብ ለምን ምናምን ምናምን ምናምን ምን፣ ቤተሰቦቼ ከቨርጂኒያ ሊመጡ ነው? እንደው ወሬ ፈልጋችሁ ነው እንጂ፣ ወሬ ፈልጋችሁ ነው እንጂ። ከቨርጂኒያ ድረስ ሊመጡ ነው? እንደው ቤትም እየተቀጣጠለ ከሆነ የስልክ አላርም እና የቤት አላርም መለየት ያቃተው ህብረተሰብ ጋር ነው እየተጓዝኩ ያለው እኔ እኔ እኮ ውሸት ውሸት እኮ አልወድም እኔ ጋይስ አልዋሽም መዋሽ በሆንማ እኮ በብዙ ነገር እንወሻሽ ነበር መቼ አሳይሽ ነበር ትንሹን ላይፌን ትንሹን ላይፌን አላሳይሽም ነበር እኔ የውሸት ነገር ቢኖረኝ እኔ ግን ከእናንተ እየደበቃችሁ ከምትኖሩት ውሸት ላይፋችሁ ለእኔ ያለኝን ነገር አውጥቼ አሳይቼ ጭንቅላቴ ሰላም አለው ፒስ ፉል ነኝ እኔ የምሬ ነው የምላችሁ በጣም ጤነኛ ጭንቅላት ነው ያለኝ እኔ ከእናንተ ደቆቆናም የሆነ ላይፍ የውሸታችሁን እንዴት እንደዚህ ይወራል ሚዲያ ላይ እንዴት እንዴት እያላችሁ እንደ ቢግ ዲል የምታዩትን ወሬ እኔ ሳልደብቀው እናንተ አይታችሁት እኔ ሰላም ነኝ ውስጤ ስንትሽ ነው እየተቧከሽ ግራ ገብቶሽ አንዳንዶችሽ ደፍተሽ ጣዩ ደፍተሽ ጣዩ እያለሽ ቤት ውስጥ ባልሽን ደፍተሽ ጣ ታያለሽ። የዘገነነ ላይፍሽን ከእናንተ አልፎ እኛ ዘግኖናል። የእናንተ ላይፍ ጭንቀት ባይኖርብሽማ እየመጣች ትሳደቢ ነበር እንደ እኔ። እኮ ደርሳችሁብኝ ነው የምናገረው። ሳትደርሽብኝ ከሆነ አልናገርም። መጣሽ ስትናገሪ እኮ ነው ሪስፖንድ ማድረገው፣ እኔ መልስ የምሰጥሽ። ስምንት መቶ ሰው ምን ሜጅ አለው ብለ ነው አባቴ ይሄ ህብረተሰብ እኮ ለዚህ እኮ ነው የማይጠቅም ወሬ ላይ ነው ቁጭ ብለው ጊዜያቸውን የሚያጠፉት። እንደዚህ ናችሁ እናንተ በቃ ወሬ። የማሜ ላይፍ ለእናንተ ምን እንደሚሰራ አላውቅም። ለእኔ አሁን የአንድ ሰው ላይፍ ለሰው መጥፎ አልመኝም። ከዛ ውጭ ግን ለእኔ የሚጠቅመኝ ነገር የለም። የዞረበት ነው ጠቅላላ። ለዛ እኮ ነኝ፣ ጀግና ነኝ፣ ወንድ ነኝ ምልሽ። የአንቺ ወሬ ይሄ ልክስክሱ እኔን አይሰብረኝም ቅስሜ

ይሄ ከፍቅረኛ ጋር ስድስት ጊዜ እየተጣላች ስድስት ጊዜ፣ እኔ መጣላትን እንደ መጥፎ ነገር አላየውም። ሰው ልጅ ፍቅር ሲበዛበት ይጣላል፣ ይታረቃል። ምን ይሆናል? ምን ምናል? እናንተ መጣላት እንደ ቢግዲል ነው የምታዩት። መታረቅ እንደ ቢግዲል ታዩታላችሁ። ሌላ ወንድን መጥበስ እንደ ቢግዲል ታዩታላችሁ። ሌላ ነገርን ማድረግ እንዲህ ሄዷል እኮ ጊዜው ጋይስ፣ ሌላ ቦታ ነው እኮ። ማርስ ላይ እኮ እየወጣ ነው ሮቦት። እናንተ ሲሁ ድቁቅ እንዳላችሁ አላችሁ ማሜ እያላችሁ ስቲል የምንም እኮ አታመጡም እኮ እያልኳችሁ ነው። እኔ ዚያ አስር የማሳየሽ ላይፌን የአንቺ ስትረስ ጭንቀት ሌር ነው አለ ሄዶብኛል ሌላ ጠበሰ ፒቲቲ እያልሽ የምትኖሪውን አይነት ላይፍ አይደለም የምኖረው እኔ እኔ አንድ ሰው ፈልጎ ሲሄድ ነመስቴ ባቡጃ ነው፣ ባይ ቻንሲ ነው። አላለቅስም። ምን ሄድ ውሻ አልከተልም። እበት ወንድ ልጅ በፉንቃ ነው ምጥል። እኔ አስረግጬ ነው ምነግርሽ እኔ በደንብ እንደ እናንተ ጌጥጌጥ እንደምትከተሉት መስሏችኋ እኔ ባይኔም አይሞላ ወንድ። እኔ ስወድም ደግሞ ልጋጋም ነኝ ልግግ ነኝ። እኔ መቀዛሴ ማስተሽ ነኝ። እኔ አላ የሰውን ተውት፣ ሌላም አላየም። እኔ ለየት የሚያደርገኝ ከአንቺ ይሄ ነው እኮ፣ የወሰደ አያጋድመኝም፣ ያገኘው ቦታ ላይ አልተኛም ወጥቼ ምቅረር ማቅራራብሽ አፌን መከፍትብሽ እኮ ለዛ ነው። በጣም ኮንፊደንስ አለኝ። ግን በጣም ማን አባሽ ነው ከኔ ጋር ተኝቻለሁ ብሎ የሚያወራ ወንድ ልጅ ደግሞ ያያል ምን አይነት ሴት እንደሚጠብስ። እናንተ ነጠላ ለብሳችሁ ስለተሽኮረመማችሁ አይደለም። ትክክለኛ ቤተሰብ ያለው ወንድ ሴት ልጅ ለላይፉ የምጠቅመው ምን አይነት ሴት ናት ብሎ ያያል። እኔ የምታውቂኝ በቪዲዮ ነው የምታውቂኝ እዚሁ ላይ በካሜራ ይዶን እኔ ግን ፊት ለፊት ያገኘሁት ሰው ነው በህይወት ያመጣሁት። ያልተገናኘሁ ቢሆንማ ስንት ነገር ትይኝ ነበር። በጣም ተወዳጅ ነኝ እኔ። ከአንዳንድ ቤተሰቦቹ ፕሩብ ሲያደርጉኝ እንኳን ጥያቄ አልተሰጠኝም። ይሄን ነው ብነግርሽ ከእሱ ቤተሰቦቹን ነው በጣም አንደኛ መወዳቸው። ፕሩብ ስደረግ እራሱ እኔ ጥያቄ አልቀረበልኝም። አንቺ ግን ልጅ አናቴ ጠበሰች እያልሽ ወሬ ስታረጊ ከወለደች ካልወለደች የወለደች ማሜ ትሻላለች፣ በደንብ አስር እጅ። ይህን ያል ነው ምነግርሽ እና ጊዜያችሁን አታጥፉ። በዛ ላይ ፖሎ ያየኛል እኮ ያየኛል። በቃ እኛ በፍቅር የለንም። ምን እንደምታወሩ እራሱ አላውቅም እኔ። ሞር ሲተኛ ነው እዚህ ጋር የምሆነው። ሰው ለተዋደደው የእናንተ ማሽቋለጥ እና ምንድን ነው ጮ አላርም ጮ ስልክ ተከፈተ ተተኛ ምንድን ነው አንቺ እዚህ ውስጥ ግብግብ ስትይ ቂጤን ገልብጭ ተኝቼብሻል ነው እኔ ሌሊቱ እንዴት እንደነጋም አላውቀውም አታየውም ፊቴ መተንፈሻ እኮ ነው ያጣ ነው አሁንማ ገና ስንል ጥሩ ነው አርጉን ሪከርድ ስታደረጉ ጥሩ ነው ለኛ ከአንዳንድ ሁለት ሺ ነው ሶስት ሺ ሰው ፎሎ አርገሽኛል በዛኛው አካውንቴ ሶስት ሺህ ሰው ምን እየሰማችሁ ነበረ? አስራ አንድ ሺ ስምንት መቶ ምናምን ነው የነበረው። አሁን ስንት ነው? አስራ ሁለት ሺህ ምናምን ነው። እንደ ቢግዲላትዩ አስባችሁ የደወላላችሁ አላችሁ። ለወሬ የተንሿካችሁ የደወላችሁ ደግሞ አላችሁ። እኔ አንድ ቀን አውርታችኋቸው የማታውቁ ሰዎች እኮ ነው። አንድ ቀን ሰላም ብለዋችሁ እንኳን አያውቁም። እዚህ ላይ ብላይ ይመጣሉ። ጆይንስ እያደረጉ እናያቸዋለን እዚ ጋር ሁሉ ጆይን ያደረጋሉ። ሀይም ባይም አይሏቸውም። እኩ ልክ ግን እንደዚህ አይነት ወሬ ምን የሞትኩ መስሎች ልትቀብሪኝ ነው ል አለው። አልሞትኩ ውሽ እኔ ፈለገ እኔ ያሳዝነኛል እኮ። መረረኝ ብሎ ራሱ የሚያጠፋ ሰው ከጅልም ጅል ይመስለኛል። እኔ ሰው ነው ማጠፋ እንጂ ያልጠፋም ይህን ነው ምነግርሽ። ያን በህይወቴ ዋጋ የምታስከፍኝ ሴት ከሆንክ፣ ወይም የምታስከፍለኝ ሰው ከሆንክ ያን ያህል የትኛው አፎርድ ያደርጋል የሚለውን አመዛዝኝ። ሞኝ ነሽ እንዴ? በዚህ በተወደደ ኑሮ እኔ ራሴ ላይ እንኳን ያን ያህል ምንም የሚያደርገኝ ነገር የሌለው ምን አለ አሁን እስኪ። በጣም ዛማች ሊያደርሰኝ የሚችል ነቲንግ ፔኒ። በጣም እኔ ያሳዝኑኝም እራሳቸውም ያጠፉ ሰዎች ፋድዋል ደስ የሚለውን ልትቀድሚኝ ስትመጪ መቅደም ነው ወዶ አምት ያለኝ ይ ህይወት እኮ በጣም ደስ ትላለች። እንዳቀባበልሽ ነው ሁሌ ደስታ አለ። የሆነ ሰዓት ይደብርሻል። የሆነ ሰዓት ደ መቀበል ብቻ ነው ማይንድሽ ላይ ምን ረፍረፍ ምን ነገር እንዳለ መቀበል ብቻ ነው ማይንድሽ ላይ አንድ ቀን ደስ ይልሻል፣ አንድ ቀን ደስ አይልሽም። አንድ ቀን ስትረስ አለ አንድ ቀን ነው ስትረስ ቶኛለሽ። ከወሩ ውስጥ ሳምንቱ እየሳምንቱ እያንዳንዱን እስኪ ጇን ላይ አስቀምጩ የሚደብር ቀን አለ። ለምን ደበረኝ ብለሽ ያዙ ይልቀቁኝ ማለት አይጠበቅብሽም። መጠጣት ካለብሽ ጠጠሽ መሸወር ነው ጊዜው። መሄድ ያለብሽ ቦታ ካለ ሄደሽ ደግሞ በዛ መሸወር ነው። እና ላይ ደብርሽ ነው እስትረስ እኮ ያን ነው። እስትረስ ለምንድን ነው ገንዘብ ማጣት ብቻ አይመስላችሁ ጋይስ። ድካምም ራሱ እኮ እስትረስ ነው። እንቅልፍ አለመተኛት እስትረስ ነው። እንዴ አሁን ሰው እኮ ኧረ እና ከመንዙ ውስጥ አራት ዊክ አለ። አንዱ ዊክ የደስታ ነው። አንዱ ዊክ የስትረስ ነው። አንዱ ዊክ የስራ ነው። አንዱ ዊክ የሆነ የጀዘበ ሊሆን ይችላል። ከአራቱ ዊክ ግን የጀዘበውን ቀን እንዴት ነው የምታባሪው ነው እኔ የሆነ ቀን ጀዝቦብኝ ሊሆን ይችላል። ጠጥቼብሽ ቂጤን ገልብጬ ተኝቻለሁ። ታሴ ፒሪየድ እና ሁሌ አሸወይን አለ እንዴት ነው እነዚህ ዌልካም ቱ ሳንትረስት የምትባለው አነጋገርች የባንክ ቤቷን እያሉ እንደሚገጡት እኔ አምና ዛ ፐርሰንት ሲደብረኝ ይደብረኛል። አሁን ማይንድሽን አዘጋጅ። ከወር ውስጥ አራቱ ዊክ የተለያየ እስኬጁል ነው ያለው። የመጀመሪያው ዊክ ደስታ፣ ሳቅ በሳቅ የምትሆኝበት ይሆና። ሁለተኛው ዊክ ገንዘብሽን ወይ ብን አድርገሽ የምታጠፊበት ወይ ገንዘብ የምታገኝበት። ሶስተኛው ዊክ ቤትሽ ውስጥ የሆነ ድፍጥፍጥፍጥ ያለ ስትረስ ሊኖር ይችላል። አራተኛ ዌክ ደግሞ የሆነ በቃ እንትን የምትይበት ይሆናል። የተለያየ ነው፣ ግን ሁሌ ደስታን ኤክስፔክት የምታደረጉ ሰዎች ነው የምታስቁኝ። እኔ አሁን ዝም ብሎ አንድ ሰው ደውሎ ሊሸቅበኝ ይችላል በጠዋት ዝም ብሎ።